እንደምን አድራችሁ ክቡራን ተመልካቾቻችን። አሁን ከአዲስ ቀን የጠዋት ገበያ መረጃዎች ወደ እናንተ ይደርሳሉ። አሚር ጌቶ አብሪያችሁ ቆይታ አድርጋለሁ። በዚሁ ወደ ቀዳሚ ጉዳያችን እናልፋለን። በኢትዮጵያ በማምረቻው ዘርፍ የሚሰማሩ ባለ ሀብቶች ቁጥር ከጊዜ ወደ ጊዜ እየጨመረ እንደሚገኝ መረጃዎች ያሳያሉ። በተኪ ምርቶች ስራ ላይ የተሰማሩ ፋብሪካዎችም ምርቶቻቸውን ለሀገር ውስጥ ገበያ በስፋት በማቅረብ ከውጭ የሚገቡ ምርቶች መጠን እንዲቀንስ ማድረግ ችለዋል። በዚህ ጉዳይ ላይ ባልደረባችን ብሩክታዊት አስራት በዘርፉ በተሰማራ ፋብሪካ ጋር ቆይታ አድርጋ ያዘጋጀችው ዘገባ ለሱ እንከታተል በኢትዮጵያ እንግዲህ በተለይም የኢኮኖሚክ ሪፎርም ከተደረገ በኋላ በሀገር ውስጥ እያመረቱ የሚገኙ ተቋማት እየበረከቱ ይገኛሉ ከውጭ የሚገቡ ምርቶችንም እያስቀሩ ለዚሁ ለሀገር ውስጥ ገበያ እንዲሁም ወደ ውጭም እየላኩ እንደሆነ በስፋት እየተመለከትን ነው ከነዛም መካከል እንግዲህ የተለያዩ የእንጨት ውጤቶችን እያመረቱ የሚገኙ ፋብሪካዎች ቁጥራቸው ከጊዜ ወደ ጊዜ እየተበራከተ መሆኑን እየተመለከትን ነው። ዛሬም እኛ በአንዱ ፋብሪካ ላይ ቆይታ አድርገናል። ማን ነው ምን እየከወነ ይገኛል የሚለውን አብረን እንመለከታለን። አብራችን ቆዩ። ሳሚ ጠሶ እባላለሁ። የሳሚ ፈርኒቸር ስራ አስኪያጅ እና ባለቤት እንደው ምን አይነት ምርቶችን ነው እያመረታችሁ የምትገኙት? በብዛት ወንበሮችን፣ የዳይኒንግ ቴብሎችን፣ አልጋዎችን እና በሮችን እናመርታለን። እኛ የጀመረው በ98 ነው። እዚህ ስንጀምር በ6 ሚሊዮን ብር ካፒታል ነው። አሁን እስከ 7 ሚሊዮን ድረስ ደርሰናል። እሺ አሁን ሳ ላይ ግን እንዴት ነው የሰው አቀባበል? ሎካል ፕሮዳክት ሲገዛ አሁን እኛ ጋር ገዝተሹ ኮምፕሌን ካለች ችግር ካለ ስድስት ወርም ዓመትም ተጠቅመሽበት ችግር ካለ ያንን ችግር ሶልቭ እናደርጋለ፣ ጋራንቲ አለ። የውጭው ግን እንደዛ አይነት ጋራንቲ የለው። አሁን አንድ ሪል ስቴቶች ምንም አሁን በር ምንም ያመጡ ነበር። አሁን ግን ሎካሊ ጥሩ እንትን እያለን ጥሩ እየተተካ ጥሩ እንቅስቃሴ ያለ። ስለዚህ የሀገር ውስጥ ምርቶች በደንብ እየተበረታቱ ነው ያለው። እየተበረታቱ ነው ያለው። እንደው የማክሮ ኢኮኖሚ ማሻሻያው ከተደረገ በኋላ እንደው ለአምራቾቹ ምን አይነት ጥቅም አለው? ለአምራቾቹ አሁን ትልቅ ጥቅም ነው ይዞ የመጣው። ምን ያህል ሰራተኞች አሉ? እንደውም አሁን እስከ መቶ ሀያ ሰራተኛ አለ። ሁሉ ነገራቸው ሶሊድ ነው። እንጨትነቱ በግልጽ የሚታይ ነው። ያለ ምንም እንትን የለውም። ይሄ ለሬስቶራንቶች እና ለሆቴሎች የሆነ ከባድ ሙሉውን እንጨት ነው። ከዛ በተረፈ ላይዋን ስፖች

አሁን ግን ኦረዲ እኛን ችፑድ ጀምረናል ማምረት። እሱን ላሳይሽ እንችላለን። ይሄ የችፑዱ ማምረቻ ማሽን ነው። 12 ብሌት አለው። በቀን እስከ 2000 ድረስ የማምረት አቅሙ አለ። ተጋቱራው ቁርጥራጭ እንጨቱ በጣም ብዙ ነው እና የሚወስድም ምንም የሚል የለም እና በጣም ከመብዛቱ የተነሳ ይሄን ነገር የሆነ ነገር ላይ መዋል አለበት በሚል ትኩረት አረግን ና አጠና ነው ችፑዱን ችፑዱ ይሄንን ነገር ሊያነሳው እንደሚችል በማሰብ ወደ ችቡት ገባ። እኛ ስራውን የፈርኒቸር ስራ በጣም ፍላጎቱና ፍቅሩ ካለ ያዚህ ስማች እዚህ ገባ የሚሉት ካፒታልም አይፈልግም። በቃ ሙያውን ካወቅሹና ከወደድሹ ምንም ችግር የለም። አንድ ቱልሱ ምናምን በጣም በትንሽ ብር ሊሟላ የሚችል አንድ ቱልስ ነው። ከዛ በተረፈ አንቺ ቤት ሰሪ ከሆንሽ ሙያው ካለ በር ስራልኝ በለሽ መተሽ፣ በአንቺ ብር ነው ስራውን የምጀምረው። ቀብድ ነው የምትሰጪው፣ በዛ ቀብድ ነው ስራውን ጀምረ። ከዛ እያለ እያለ ነው አድጎ እዚህ ድረስ የሚመጣው በጣም ደስ የሚል ቆይታ ነበር ሳሚ ለነበረን ጊዜ ለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። ስራ ጊዜ ሆነ አመሰግናለሁ። ተመልካቾቻችን ከእንጨት ማምረቻ ፋብሪካ ጋር የነበረን ቆይታ ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ቻው ቻው። ወደ ቀጣዩ መረጃችን እናልፋለን። በቅርቡ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ከአንድ ጊዜ በላይ አገልግሎት የማይሰጡ የፌስታል ምርቶች መጠቀምን ይከለክላል። ይህንን ተከትሎ የፌስታል ተኪ ምርቶች ስራ የብዙዎችን ቀልብ እየሳበ ይገኛል። ሪፖርተራችን ኤዶሚያስ ንጉሴ በአነስተኛ ቦታና የሰው ኃይል ፌስታልን በሚተካ የእቃ መያዣ ከረጢት ምርት ስራ ላይ ከተሰማራ ከአንድ ወጣት ጋር ቆይታ አድርጓል። ከራሱ አንደበት እንከታተለው። ስሜ ቢኒያሚናቸው ይባላል። የናቱሻ ፔፐር ባግ እና ፓኬጂንግ መስራች ነኝ። የናቱሻ ፔፐር ባግ እንግዲህ የምንሰራው ምንድነው? የፔፐር ባጎችን እና የፒዛ ቦክሶችን እንዲሁም የሻማ የቶርታ የሚሆኑ ለኬክ የሚሆኑ የቶርታ ቦክሶችን እንሰራለን። እንግዲህ ይህን ስራ ለመስራት ያነሳሳን ምንድነው? ያው አንደኛ ከተፈጥሮ ጋር የሚስማማ ስራ በመሆኑ፣ ሁለተኛ ደግሞ ፌስታልም ያው እየቀረ ይሄዳል በሚል ነው የጀመር ነው እና እሱንም አሁን ላይ ደግሞ ፔፐር ባጎችም እንዲሁም የፒዛም የቶርታም ሁሉም ተፈላጊነት ስላላቸው እነሱን ለማምረት ነው። በትንሽ ካፒታል የሚሰሩ ነገሮች ስለሆኑ እነሱን ለማምረት ተጨማሪ ነገር ለማግኘት ነው። ይህን ስራ እንግዲህ የጀመርኩት ያው ብድር ወስጄ ነው የጀመርኩት። ያው በስሬ አንድ ሰራተኛ አለ። እንዲሁም ስለ ስራው የሚያስፈልጉ ነገሮችን ስልጠና ወስጄ ነው የጀመርኩት። ለተጠቃሚ ለተጠቃሚ ዋጋው ከሌላው አንጻር ያው ቀነስ ያለ ነው። ሁለተኛ ደግሞ የራሳቸውን ሎጎ የራሳቸውን አርማ አድራሻቸውን ጭምር እያሳተሙ መውሰድ ስለሚችሉ ለተጠቃሚ ጥሩ ጥቅም አለው። የራሳቸውን ብራንድ ያስተዋውቁበታል። ስለራሳቸው ምርት በደንብ ገልጸው ከስተመር ጋር መድረስ ይችላሉ። ከሀገር አንጻር ደግሞ ያው አሁን ፌስታል ቀርቷል እየተባለ ስለሆነ ያው የፌስታሉን ሁኔታ ይሄኛው ታዳሽ ሀይል ነው። በቀላሉ መበስበስ የሚችል ነገር ስለሆነ እሱን ወደ ያኛውን ወደዚህኛው የመተካት ስራ ስለሆነ ለሀገር ጠቀሜታ አለው። ምርቶችን እንግዲህ የምናስተዋውቀው በዋነኛነት ያው ቲክቶክን፣ ፌስቡክን፣ ቴሌግራምን በመጠቀም ነው። ያው ሶሻል ሚዲያ ላይ አለ። ከዛ በተጨማሪ ደግሞ አንዳንድ ቦታዎች ላይ የራሴም ጭምር በመሄድ አስተዋውቃለሁ። እንዲህ አይነት ምርት አለኝ ትፈልጋላችሁ ብዬ በመጠየቅ ያው ሰዎች እየሰሩ ነው። ተጠቃሚው እስካሁን ትንሽ ያው ደከም ያለ ነበረ። አሁን ግን ከዚህ ከፌስታል መታገድ ጋ ወይ ደግሞ ፌስታል ቀርቷል ከመባሉ ጋር ተያይዞ ትንሽ የተነቃቃ ነገር አለው። ይህን ስራ ለመስራት የሚያስፈልጉ ቁሳቁሶች እንግዲህ በዋናነት ያው ጥሬ እቃው ነው። ጥሬ እቃው ብዙ አይነት ወረቀቶች አሉ። አንደኛው ነጩ ዱፕሌክስ የሚባል ነው። ሌላኛው ካኪ ወረቀት ነው። ከዛ ውጭ ከተር ማሽኑ አለ። በምንፈልገው ሳይዝ ቆርጦ የሚያወጣለን ማለት ነው። ለፒዛውም ሆነ የተለያዩ ከተሮች አሉት። ለፒዛ ሚሆን፣ ለቶርታ ሚሆን፣ ለሻማ ሚሆን፣ ሁሉም ይለያያሉ። የኩኪስም የራሱን የቻለ ነው። ሁለተኛ ደግሞ እንዳልኩ ቅድም ሎጎአቸውን አሳትሞ ማውጣት ሲፈልጉ ደግሞ ሲልክ ስክሪን ማሽን አለ። በሱ አትመን የምናወጣው እነዚህ እነዚህ የሚያስፈልጉ ግብዓቶቹ ናቸው። እንግዲህ አሁን እንደኔ ይሄኛው ወደ ፓኬጂንጉ ሞር ማደግ የሚችል ነገር ነው ማለት። አሁን ስሞል የሆኑ ነገሮችንም ፓኬጅ ማድረግ ቢሆንም አሁን ላይ ያለው፣ ወደፊት ግን ከፍ ወዳለ ፓኬጂንግ ማደግ የሚችል ነገር ነው። ምክንያቱም ገበያው ላይ ብዙ ክፍተት አለው። ስለዚህ ያንን ለመሙላት ማደግ ይችላል። ያው ወጣቶችም እንግዲህ ያለውን የገበያ ሁኔታ ዞር ዞር ብሎ በማየት ያለውን ነገር ከራሳቸው መሄድ ጋር ከራሳቸው የስራ ሁኔታ ጋር መሄድ ስራዎችን መስራት ይችላሉ። ክቡራን ተመልካቾቻችን አሁን ደግሞ ወደ ጠዋት ገበያ ቅኝት መረጃችን እናልፋለን። ለዛሬ በስድስት ኪሎ አካባቢ ያለውን የጠዋት ገበያ ድባብና ለግብይት የቀረቡ ምርቶች ምን ይመስላሉ የሚለውን በአጭሩ ወደ እናንተ እናደርሳለን። በስፍራው ደግሞ በቀጥታ መስመራችን ባልደረባችን አገርነሽ ያየልኝ ትገኛለች። እንደምን አደርሽ አገርነሽ? እስኪ ባለሽበት አካባቢ ያለው የጠዋት ገበያ ድባብ ምን ይመስላል? ለግብይት የቀረቡ ምርቶችና ዋጋቸውን አጥር አድርገሽ መረጃውን አድርሽን። አመሰግናለሁ አሚር፣ አንተ እንዴት አድረሃለኝ? ቀደም ብለህ እንደገለጽከው ዛሬ ዘወትር ማለዳ ደማቅ የሆነ የአትክልትና ፍራፍሬ ግብይት ከሚከወኑባቸው ቦታዎች መካከል በስድስት ኪሎ ተገኝቻለሁ። ዛሬም በጠዋት ገብቼ ባደረግኩት ቅኝቴ ታዲያ በቦታው እንደተለመደው ደማቅ የሆነ የጠዋት ገበያ ቅኝትን ነው ያደረግኩትኝ። ሸማቾችን፣ ነጋዴዎችን እንዲሁም በ ብዙ በሚባል የግብይት ሁኔታ ሲንቀሳቀሱ ተመልክቼ ነበር። በቦታው ባደረግኩት ቅኝት በዚህ ቦታ በሁለቱም የአትክልትና የፍራፍሬ የግብርና ምርቶች በምንላቸው የምርት አቅርቦቶች አይነት ስንመለከት በቂ የሚባል አጥጋቢ የሆነ የምርት አቅርቦትን ተመልክቼ ነበር። ባደረግኩት ቅኝት የግብይት ዋጋቸውንም እንዲሁ ስንመለከት ከተወሰኑ ምርቶች በስተቀር አብዛኛዎቹ የሚባሉ የግብርና ምርቶች ከሁለቱም አይነት ማለት ነው የተሻለ የሚባል ወይም አጥጋቢ ይገባል የዋጋ ቅናሽ እንዲሁ የታየበት የግብይት ሰዓት እንደነበረ ነጋዴዎችም ሸማቾችም አስረድተውኛል በዚህ ቦታ ያለውን ዝርዝር የግብርና ምርቶች ዋጋ ቅኝት እንዲሁ በዝርዝር አስቀምጥልህ ደግሞ በዚህ ቦታ በዚህ ሰዓት ባደረግኩት ቅኝት ሽንኩርት ሰባ አምስት ብር ነው በኪሎ እየተሸጠ የሚገኘው ቲማቲም እና ድንች ከ28 ብር እስከ 30 ብር እንደዚሁ ግብይት እየተፈጸመባቸው ተመልክቻለሁኝ። ጥቅል ጎመን 30 ብር፣ ካሮት ደግሞ ሰባ ብር ነው ግብይት እየተፈጸመባቸው የተመለከቱት። ከእነዚህ ምርቶች መካከል ካለፈው የግብይት ሳምንትም ሆነ ካለፉት ቀናት ምናልባት መጠነኛ የሆነ የዋጋ ጭማሪ አሳይቷል ተብሎ የተነገረኝ የካሮት ምርት ነው። ይህ ምርት ባለፈው ሳምንት ከ50 ብር እስከ 55 ብር ግብይት የተፈጸመበት የቆየ ቢሆንም ዛሬ ግን ሰባ ብር እየተሸጠ እንደሚገኝ ነጋዴዎቹም ሸማቾቹ አስረድተውኛል። በነበረኝ ቅኝት በሌላ በኩል በቦታው ደግሞ ሲሸጥ የተመለከትኩት የፍራፍሬ ምርቶችን ነው። እነዚህ የፍራፍሬ ምርቶችን ስንመለከት አቮካዶ ከ25 እስከ 28 ብር እንደዚሁ ደግሞ ፓፓያ ሰባ ብር ማንጎ ሰላሳ ብር አናናስ በፍሬ ነው የሚሸጠው 48 ብር እንዲሁ ደግሞ ብርቱካን ከ130 ብር እስከ 200 ብር ግብይት እየተፈጸመባቸው የሚገኝ ሲሆን ቀደም ብዬ በመጀመሪያው ላይ የገለጽኳቸው አቮካዶና የፓፓያ ምርት ላይ የዋጋ ጭማሪ እንዲሁ የተሰዋለባቸው የፍራፍሬ አይነቶች መሆናቸውን በቅኝት የተመልክቻለሁ። ማንጎና አናናስ ደግሞ ከነበራቸው የግብይት ዋጋ ስንመለከት መጠነኛ የሆነ የዋጋ ቅናሽ የታየባቸው ምርቶች ናቸው። ብርቱካን ደግሞ ምርቱ በበቂ ሁኔታ በቦታው የተመለከት ነው። ቢሆንም ከዋጋ አንጻር ግን ቅናሽ ያልተመለከተ ያልተያየበት የምርት አይነት መሆኑን ነጋዴዎቹም ሸማቾቹም አስረድተውኛል። በቦታው ያለው የግብይት ድባብ ግን አይንን የሚስብና ደማቅ የሆነ የሆነ መሆኑን ተመልክቻለሁ። በቦታ ያደረኩት የጠዋት ገበያ ቅኝት ይሄንን ይመስላል። አገር ነሽ ለመረጃው እናመሰግናለን። መልካም ቀን ይሁንልሽ። ክብራን ተመልካቾቻችን፣ በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ እንዲሁም ለሌሎች ተያያዥ የግብይት መረጃዎችን እንከታተል ክቡራን ተመልካቾቻችን ለዛሬ አዲስ ቀን የተዘጋጁ የጠዋት ገበያ መረጃዎች በዚሁ አብቅተዋል ስለ ተከታተላችሁን ከልብና አመሰግናለን